የባህል የታሪክ የቅርሶችና የቱሪዝም ከተማ ናት ሀረር። በኢትዮጵያ ታሪካዊና የስልጣኔ ፈርቀዳጅ ከተማነቷም ትጠቀሳለች። ባለታሪክ ጥንታዊት ከተማ የባህል ፈርጥም ናት ይሏታል። ተፋቀው የሚኖሩባት የአብሮነት ከተማ ሲሉም ይመሰክሩላታል። ሀረር የፍቅር የሰላምና የአብሮነት ተምሳሌት እንዲሁም ታሪካዊና የደጋግ ሕዝቦች መገኛ የሆነች ከተማ ናት። ተንቀሳቃሽና የማይንቀሳቀሱ እንዲሁም የሚዳሰሱና የማይዳሰሱ በርካታ ቁሳዊና መንፈሳዊ ቅርሶች ባለቤት የሆነች ከተማ ናት ሀረር። ከነዚህ ቅርሶች መካከልም የከተማው ልዩ መለያ ምልክት ከመሆንም አልፎ እንደ ኤውሮፕያን አቆጣጠር በ2006 በዩኔስኮ በዓለም ቅርስነት የተመዘገበው የጅጎል ቅርስ በቀዳሚነት ይጠቀሳል። የሐረር ጅጎል ቅርስ ኢትዮጵያ በዩኔስኮ በዓለም ቅርስነት ካስመዘገበቻቸው ቅርሶች መካከል አንዱ ነው። ባሻገር እንደ ኤሮፓያን አቆጣጠር በ2003 በሰላም በመቻቻልና በአብሮነት ከተማነት አለም አቀፍ ሽልማትና እውቅናን አግኝታለች። ይህም የተለያዩ እምነት፣ ባህልና ቋንቋ ያላቸው ህዝቦች ለዘመናት በሰላምና በፍቅር የኖሩባት እናም ዛሬም የሚኖሩባት ከተማ በመሆኗ የተቀዳጀችው ክብርና እውቅና ነው ታወቀው በሰላም በፍቅር በእንግዳ ተቀባይነትና የተለያዩ ሃይማኖቶች በአጭር ርቀት አምልኳቸውን እያካሄዱ በመቻቻል አብረው የሚኖሩባት ከተማ በመሆኗ ነው። እንግዳ ተቀባይነት የሐረር የተፈጥሮ መዋቅራዊ ስሪት ሲሆን ይህንን አስደናቂ የሆነው የእንግዳ ተቀባይነት ባህልም ለቱሪዝም ልማት ብሎም ለሀገራዊ አንድነት ጉልህ ሚና አለው። ሐረር ከተማ ከሳህራ በታች ከሚገኙ የአፍሪካ ከተሞች የመጀመሪያዋ የዓለም ቅርስ ከተሞች ድርጅት ኦርጋናይዜሽን ኦፍ ወርልድ ሄሪቴጅ ሲቲስ አባል ከተማ ሆናም ለመመዝገብ ችላለች። 115 ሀገራትን በአባልነት በያዘው የዓለም ቅርስ ከተሞች ድርጅት በፈረንጆቹ አቆጣጠር ከሰኔ 2023 ጀምሮ ለመመዝገብ ችላለች። ሐረር የዓለም ቅርስ ከተሞች ድርጅት አባል ሆና መመዝገቧ በከተማዋ ባህላዊና ታሪካዊ ቅርሶችን ለመጠበቅ ለመንከባከብና ለማልማት እንዲሁም ለቱሪዝም ዘርፍ እድገት ከፍተኛ አስተዋጽኦ ይኖረዋል። ከዚህ በተጨማሪም ድርጅቱ የቅርስ ከተሞች በጋራ ጉዳዮቻቸው ተሞክሮ እንዲለዋወጡ እንዲሁም በቅርስ ከተሞች የሚታየውን የመሰረተ ልማት ችግርና የኢኮኖሚ ፈተናዎች ለመሻገር ብሎም ተያያዥ ዕድሎችን ለማስፋት እንደሚጠቅም ይታመናል። ታዲያ ይች ውብ ከተማ በፊት ከነበራት ውበት እጅግ ልቃና አጊጣ አምራ ትገኛለች። ይህም መሆኑ ብዙዎች ወደ ሐረር እየመጡ ለመጎብኘት እድልን ፈጥሮላቸዋል። በተጀመረው የኮሪደር ልማት አማካኝነትም ካያጠቀሙ ከተሞች መካከል ሐረር አንዷና ዋነኛዋም ናት። ታዲያ ከዚህ ጋር ተያይዞ ባሳለፍነው ሳምንት ከአርባ በላይ አምባሳደሮችና የዓለም አቀፍ ተቋማት መሪዎች ጋር በመሆን በሐረርና ድሬዳዋ የሚገኙ የቱሪዝም መስህቦች ጉብኝት ተካሂዷል። የቱሪዝም ሚኒስቴር ከዩኔስኮ ጋር በመተባበር ባዘጋጀው መርሃ ግብር ተፈጥሯዊ ባህላዊና ታሪካዊ መስህቦችን ለመጎብኘት ተችሏል። ለዘርፉ እድገት ትልቅ አስተዋጽኦ ያላቸውን እሴት የተጨመረባቸው መስህቦችና የኮሪደር ልማትም የጉብኝቱ የመርሃ ግብሩ አካል ናቸው። መቀመጫቸውን በኢትዮጵያ ያደረጉ አምባሳደሮችና ዓለም አቀፍ ተቋማት መሪዎች በሐረር ከተማ የሚገኙ ሙዚየሞችንም ጎብኝተዋል። ከነዛም መካከል አብደላ ሸሪፍ እና አርተር ራምቦ ሙዚየምን ጨምሮ በአዳ ጋር ተገኝተው ጉብኝትን አከናውነዋል። እንግዶቹ በጉብኝቱ የሐረርን ሕዝብ እንግዳ ተቀባይነት የከተማዋን የስነ ህንፃ ውበትና የባህል ብዝሃነት በቅርበት ለመመልከት መቻላቸውን ገልጸው በክልሉ የሚገኙ የቱሪዝም መዳረሻዎችን መልሶ ማልማትና ሙዚየሞቹ ለሐረር ከተማ የቱሪዝም እንቅስቃሴ መነቃቃት ከፍተኛ አስተዋጽኦ እንደሚኖራቸውና የከተማዋን ገጽታ በዓለም አቀፍ ደረጃ ለማስተዋወቅ እንደሚረዳም አያይዘው ገልጸዋል። ከዛም ባለፈ በነበራቸው ቆይታ ባደረጉት ጉብኝት እጅግ ደስተኛ መሆናቸውንም በዚህ መልኩ ገልጸውታል። ስሜ so I'm Darren Welsh. I'm the British ambassador to Ethiopia. ቲም ዳረን ዌልሽ ይባላል። በኢትዮጵያ የእንግሊዝ አምባሳደር ነኝ። ሐረርን በመጎብኘት አስደናቂ ቀንን አሳልፌያለሁ። የጅብ ትርኢት የሚካሄድበት ቦታ እንስሳት ከሰው ልጆች ጋር አብሮ እንዴት መኖር እንዳለባቸው ማየት ይቻላል። ጥንታዊና የባህል ከተማ በሆነችው ከተማ መገኘት በራሱ አስደሳች ነው። ሐረርን እንደ አንድ የቱሪስት መዳረሻ እንድትሆን የተሰራው ስራ አበረታች ነው። በተለይ ዩናይትድ ኪንግደም የዩኒስኮም ሆነ የኢትዮጵያ ዋነኛ አጋር በመሆኗ በዚች የቅርስ ከተማ በመገኘቴ በጣም ተደስቻለሁ። በዚች ከተማ በርካታ ብሔር ብሔረሰቦችና ሃይማኖቶች በሰላምና በመቻቻል የሚኖሩባት ከተማ ናት። በዚህ ምክንያትም የሰላም ከተማ መሆኗን ተመልክቻለሁ። በነገራችን ላይ ባለቤቴ ከአንድ ዓመት በፊት እዚህ መጣ ነበር። ከዚያ ጊዜ ጀምሮ በርካታ ነገሮች ተለውጠዋል። ወደፊትም ከተማዋ ከዚህ በላይ የተሻለ እንደምትሆን ተስፋ አድርጋለሁ። ከዚህ ባሻገርም የኢትዮጵያን ድምቀቶችና ኅብሮችን ለማየት ከፈለግ ሐረር እውነተኛና ትክክለኛ እኔ በኢትዮጵያ የአርሜኒያ አምባሳደር ነኝ። ወደዚህ መምጣት ዕድልን ያገኘሁት ለመጀመሪያ ጊዜ ነው። እናም በጣም አስደናቂ ነው። ይህን ያደረጉትን የክልልና የፌዴራል አመራሮችን ላመሰግን እወዳለሁ። እንደዚህ አይነት በዩኔስኮ የዓለም ቅርስነት የተመዘገቡ ታሪካዊ ቦታዎችን ብሎም ጥንታዊ ከተሞችን በማስዋብ ለጎብኚዎች ሳቢና ምቹ ለማድረግ የተሰሩ ስራዎች በጣም ያስደንቃሉ። የዩኔስኮ እንዲሁም የሀገራት መንግስታት መሰል የቱሪዝም መዳረሻዎችን በዚህ መልክ ዘላቂነት ባለው መልኩ መስራት አለባቸው። ላለው ቤተሰቦቼ እዚህ ሀገር ውስጥ ነው። አዲስ አበባ ነው የሚኖሩት። እናም አዲስ በተሰሩት ፓርኮች በመሄድ ይዝናናሉ። ይሄ ደስ የሚል ነገር ነው። እዚህ ሀገር ባየኋቸው ሳቢ ነገሮች በጣም ደስተኛ ነኝ። የፌዴራሉንም የክልሉንም መንግስት ለማመስገን ወዳለሁ። በቱሪዝም ሚኒስትሯ ሰላማዊት ካሳ የተመራው የአምባሳደሮች እና አለም አቀፍ ተቋማት የልዑካን ቡድን በሐረር ከተማ የሚገኙ የተለያዩ የቱሪዝም መዳረሻ ስፍራዎችን ተዘዋውረው ለመመልከት ችሏል። በዚህ ወቅትም አምባሳደሮቹ በጉብኝታቸው ወቅት እንደገለጹት በተለይም በጀጎል ዓለም አቀፍ ቅርስ ውስጥና ዙሪያ የተሰሩ የመልሶ ማልማት ስራዎች ቅርሱ ይዘቱን በጠበቀ መልኩ በማልማት ቅርሱ ተጠብቆ ለትውልድ እንዲተላለፍ የማድረግ ስራ መሰራቱን ተመልክተናል፣ ይላሉ። የተሰራው ስራም ቅርሱን ከመጠበቅ ባለፈ ለጎብኚዎችና በቅርሱ ውስጥ ለሚኖሩ ዜጎች ምቹና ማራኪ ተደርጎ መሰራቱን አድናቆትን የሚሰጠው መሆኑን ገልጸዋል። ይህም እንደ ሀረር ከተማ ላሉ የቅርስ ከተሞች ምሳሌ የሚሆን ነው ያሉት አምባሳደሮቹ መንግስት ለቱሪዝም ዘርፍ የሰጠውን ትኩረት እንደ ሀገርና ክልል የዘርፉ ተጠቃሚነት የሚያሳድግ ከመሆኑን ባለፈ ለሀገር ገጽታ ግንባታ ያለው ፋይዳ ከፍተኛ መሆኑን ተናግሯል። My name is Hampus Holmer. I'm a political officer at the embassy of Sweden in Ethiopia. This is ስሜ ሳም ይባላል። የስዊድን ኤምባሲ የፖለቲካ አታሼ ነኝ። ሀረር ስመጣ ይህ ለመጀመሪያ ጊዜ ነው። እናም እንዲህ አይነት ቆንጆ ከተማ መሆኗን በማወቄ በጣም ተደስቻለሁ። እዚህ በመሆኔ በታሪክ የተሞላችውን ከተማ ለማየት ታድያለሁ። ይችን ውብ ከተማ በመንከባከብ ድንቅ ስራ ተሰርቷል። እናም ትክክለኛ ህያዊቷ ሙዚየም ሆናለች። በተለይ የበርካታ ሃይማኖቶች መሰባሰቢያ ጥላ መሆኗ የሰላም ከተማነት ተምሳሌት አድርጓታል። ማንም ሰው ኢትዮጵያ መጥቶ ይችን ታሪካዊ ከተማ ሳይጎበኝ መሄድ የለበትም። ይ ዶር ታ ብሱናት ስሜ ሪታ ባሶን ይባላል። በዚህ በዩኔስኮ የዓለም ቅርስነት በተመዘገበው የጀጎል ታሪካዊ ስፍራ በመገኘቴ በጣም ደስተኛ ነኝ። ሰዎች በዚህ ተገኝተው ታሪክንና የህዝቡን አኗኗር ዘይቤን በማየታቸው ደስተኛ ይሆናሉ። አብዛኞቻችን እዚህ ስንገኝ የመጀመሪያችን ነው። በጣም አስደሳች ነው። ስፍራውን ማስተዋወቅ ጎብኞች ወደዚህ እንዲመጡ ማድረግ ይገባል። የመስህብ ስፍራዎችን ማልማት የህብረተሰቡን ኑሮም እጅግ ያሻሽላል። መሰል የልማት ስራዎች ሌሎች የዩኔስኮ አጋሮቻችንም ለወደፊት ድጋፍ የበለጠ የሚያበረታታ ነው። ኢትዮጵያ ውስጥ ካየኋቸው ከተሞች በሀረር ያየሁት እጅግ ውብና አስደናቂ ነው። በዚህ መልኩ የተገነቡ በዩኔስኮ የተመዘገቡ አስራ ሁለት ከተማዎችን ሰዎች መጥተው እንዲያዩ ግብዣ አቀርባለሁ፣ ምክንያቱም ሁሉም እጅግ ማራኪና ውብ ናቸው። ሌሎችም መጥተው መጎብኘት አለባቸው and you የጎልድ ቅርስ በአጭር ጊዜ ውስጥ ታሪኩንና ይዘቱን ሳይለቅ ዓለም አቀፍ ደረጃውን በጠበቀ መልኩ ለጎብኚዎች ምቹ ተደርጓል ብለው የገለጹት ደግሞ የቱሪዝም ሚኒስቴር ሚኒስትሯ ሰላማዊት ካሳ ናቸው በቱሪዝም ሚኒስትሯ ሰላማዊት ካሳ የተመራው የአምባሳደሮችና አለም አቀፍ ተቋማት የልዑካን ቡድን በሐረር ከተማ የሚገኙ የተለያዩ የቱሪዝም መዳረሻ ስፍራዎችን ተዘዋውረው ተመልክተዋል በዚህ ወቅትም ሚኒስትሯ ሰላማዊት ካሳ እንደገለጹት መርሃ ግብሩ በሀገሪቱ የሚገኙ የቱሪዝም ሀብቶችን ለማስጎብኘትና ለማስተዋወቅ ያለመ መሆኑን ገልጸው የልዑካን ቡድን ከዚህ ቀደም በሀገሪቱ በተለያዩ አካባቢዎች የሚገኙ የቱሪስት መዳረሻዎች እንዲጎበኙ መደረጉን ገልጸው በዕለቱም ታሪካዊውን የጀጎል አለም አቀፍ ቅርስን ጨምሮ በሐረር ከተማ የሚገኙ የተለያዩ የቱሪዝም ሀብቶችን ማስጎብኘት መቻሉንም ጠቅሰዋል። ሐረር ከተማ ሀገራችን በዩኔስኮ ያስመዘገበቻቸው አለም አቀፋዊ ሀብቶችን የያዘች ከተማናትና ከዚህ በበለጠ መልኩ ሊሰራባት ይገባልም ይላሉ በተለይም በአጭር ጊዜ ውስጥ የጀጎል አለም አቀፍ ቅርስን ለመጠበቅና ለጎብኚዎች ምቹ የማድረግ ስራ መሰራቱ እንዳስደስታቸውና የአሁኑ ትውልድ አሻራ ያረፈበት የመልሶ ማልማት ስራውም ከቅርሱ ታሪክና ይዘት ጋር ተጣጥሞ መሰራቱን ጠቁመው ዓለም አቀፍ ደረጃውን በጠበቀ መልኩ መልሶ የማልማት ስራ ለጎብኚዎች ምቹ መደረጉ እንዳስደሰታቸው ገልጸዋል። ከዩኔስኮ ጋር በመተባበር የቱሪዝም ሚኒስቴር እንደዚህ በሀገራችን የሚገኙ የተለያዩ የቱሪስት መዳረሻዎችን ሀብቶቻችንን የምናስጎበኝበት መርሃ ግብር ነው። ከጥቂት ወራት በፊት በባሌ ብሔራዊ ፓርክ ጉብኝት አድርገን ነበር። ከዛም በፊት የተለያዩ መዳረሻዎችን ተመልክተናል። አሁን ደግሞ በዚህኛው ጉብኝት ሀረርን እየተመለከትን ነው። ሀረር በዩኔስኮ ከተመዘገቡ ዓለም አቀፋዊ ሀብቶቻችን መካከል አንዷ ናት እና በተለይ ደግሞ በዋናነት ማሳየት የምንፈልገው ባለፉት ጥቂት ጊዜያት ውስጥ በአንድ ዓመት ተኩል ባልበለጠ ጊዜ ውስጥ በሀረር ውስጥ የተሰራውን በተለይ በጀጎል ውስጥ ያለውን ይህንን ዓለም አቀፋዊ ቅርስ አንደኛ ለመጠበቅ ሁለተኛ ደግሞ ለቱሪስቶች ምቹ ለማድረግ የተሰራውን በኮሪደሩ ፕሮጀክት ውስጥ የተካተቱትን አዳዲስ መስህቦችም አብረን ለማስተዋወቅ ነው። በዚህ ጉብኝት ላይ ከአርባ በላይ የሚሆኑ መቀመጫቸውን በአዲስ አበባ ያደረጉ አምባሳደሮች፣ የተለያዩ ሀገራት አምባሳደሮች ቤተሰቦቻቸው ጭምር ይገኛሉ። ከዛ በተጨማሪ የዓለም አቀፍ ተቋማት መሪዎችም በዚህ ጉብኝት ላይ ተሳትፈዋል። ዩንዲፒ እና ሌሎችንም የዩኤን ተቋማትም ማለት ነው በዚህ ጉብኝታችን እንግዲህ አንደኛ ሀገራት የተለያዩ የጉዞ ክልከላዎችን ያወጣሉ። ስለዚህ ኢትዮጵያ ትልቅ ሀገር ናት። በተለያዩ ሀገራት ላይ የሚያጋጥሙ ፈተናዎች እንደ ማንኛውም ሀገር ሊያጋጥሟት ይችላሉ። ነገር ግን የትልቅነቷን ያህል ደግሞ ዓለም ሊያውቃት ይገባል። ያለንን በጣም ስብጥሩ እጅግ የሚያምር የቱሪዝም ሀብቶቻችንን ማሳየት አለብን ለዓለም። ይሄ ባለፈው በባሌ ላይ ተፈጥሯዊ ሀብታችንን በስፋት ለማየት ችለናል። እጅግ የሚያስደንቅ ቦታ ነው። አሁን ደግሞ ሌላ በታሪክ ደግሞ ሰዎች ሰርተው ለብዙ መቶ አመታት ተጠብቆ መቆየት የቻለ ታሪካዊ ቅርስን ነው እየጎበኘን የምንገኘው፣ እና ከዛ ባሻገር የአሁኑ ትውልድ ደግሞ ያሳረፈበትንም እንደዚሁ አሻራ እያየን ነው። ምን ያህል ለቱሪስት ምቹ እንደሆነ ያሉትን መገልገያዎች እና ከማህበረሰቡ ጋር ካለው ታሪክ ጋር ተጣጥሞ መሰራቱን፣ አለም አቀፋዊ ደረጃውንም ጠብቆ እድሳቶች መካሄዳቸውን የተመለከትንበት ነው። ለዛም ነው ከዩኔስኮ ጋር በጋራ እንዲዘጋጁ ያደረግነው ማለት ነው። እኛም በዛሬው የመስህብ መሰናዷችን ሀረር ያለችበትን የለውጥ ጎዳና ምክንያት በማድረግ ሁሉም ሀረርን ያላየ መጥቶ እንዲያይና እንዲጎበኝ ከማያልቀው ታሪኳ፣ ቅርሷ ተካፋይ እንዲሆን በመስህብ መሰናዷችን ስም እየጋበዝን የዛሬውን መሰናዷችንን እዚህ ላይ እናበቃለን።